እኔ ልቸገረብሽ፣ እኔ ልቸገረብሽ፣ አንቺ እነዚህ ልጆች ይዘሽ በሰው አገር ውሃ የተሸከምሽ፣ ድንጋይ የተሸከምሽ፣ እነዚህ ልጆች እንቅልፍ ያጣሽ፣ ሰተኛ ያደርሽ፣ እስኪ ተራይ እኔ ልውሰድ፣ እኔ ልውሰድልሽ ነውና ይዘው ይህ ይሄዳሉ። ይህ ሁለት ዓመት መድኃኒቱን ጊዜ ሶስት ሶስት ወር እልካለሁ። የተገዛው የአማሪ ቤት ነው። እሱን እልካለው። ይህ እናቱ ጋር ነው። አሁን እናቱ ጋር ይኖራል።

እንደሚሆን ማን በቁቶ ከጣለው እስካሉ ድረስ ብለው ይዘው ሄዱ። ይሄ ሁለት አመት ነው። ሄዱ ይሄ ልጆችን እያስተማርኩኝ ልጆችን እያስተማርኩኝ እሱ ነው የማታ የተማረ የቤት ኪራይ ተከፈለ። መከራጣ የቤት ኪራይ ደግሞ የዛሬ ሁለት አመት ገንዘብ ተጨመርብኝ። እሺ ተጨመረብኝ። ኪራይ ሲጨምርብኝ እማዬ አከራይ በጣም ወርዳል። ልጆቼ ላሞች አላቸው፣ ወተት ይሸጣሉ። ብቻ በዚህች ቤት ኪራይ እንዳይከፍልብኝ ልጆች ከትምህርት ሲመጡ ሳንስ ሲሸከሙ ለላማቸው ተሸከሙላቸው ይላቸዋል። ይሸከሙላቸዋል። አግዛቸው ይላሉ። ምን ሲሉ ምን ሲሉ፣ መጨረሻ ላይ ልጃቸው ልጅ ያለ ከውጭ ትመጣለች። ምን ያለቻቸው፣ ወይ እኔን በይ ወይ እነሱን በይ። ለምንድን ነው ክላስ የጨመሩ? እኔ ለፊች በሰ ሀገር ሆነው ይሄን አግ እንዴት ነው በርካሽ ትኖረዋል አለቻቸው። ስትላቸው ተይስ

እዛው ሲሄድ ቤት የለም። ስንት ልጃቸው ልጆች ይዘሽ ደግሞ አንቺ ማን ያከራይሻል? መላ ቁጤን መላ ቁጤን መላ ቁጤን ልጆቼን ማስገባበት ቀዳዳ አጣ የዛሬ አጣሁና ግራ ገባኝ። እናቴ ምን ይሻለኛል? ወይ ሞት ወይ በሞት ወይ በመግደል ወይ ደግሞ በጥሩ ነገር ትቀይረኛል ነበር ማለት ቤቱን፣ ዕቃ፣ ልጆች ልጅ በራሳቸው ቁልፍ ቆለፉት። ልጅቷ ከውጭ የመጣቸው አሁን ስመጣ ዝግ ነው። ልጆች ውጭ ቁሟል። ወይኔ እኔ አፈር ምን ይሁን እኔን አፈር ስቃይ በጣም አልቂ ጭብ የስቅብ እያለኝ ከእሱ እና ፈጣሪ ሆይ ምን ትሻለኛለህ? ጫካ ልግባ አልኩኝ። ልጆቼን ይዤ ጫካ ልግባ አልኩኝ። ጫካ ልግባ አሁን ልግባ። ወዴት ላድር ነው? እንዴት ላድር ነው? ልጆቼን የት ለወሳቸው ነው? ወልጄ ጫካ ስምንት ይገባው ጫካ ይሄ በቢላዋ በምን ቆፍሬ ጉድጓድ ቆፍሬ፣ ያ አጥና ቁሜ ሸራ እንደዚህ ዳር ዳር ወጥሬው፣ በሩ ሸራ ራሱ ለበሩ ሸራ ራሱ መጋረጃ አድርጌለት፣ ቁጭ ሳት ያለት ቁጭ ልጆች ሸራ ፈጣሪ ወይ ደግሞ ልጆችን አይበላ እኔን ይበላል። ከሁለት አንዱ ወይ ያኖረናል ወይ ገድለናል። እሱ ፈጥሮልን ይሄን ካደረገኝ እሱ መላውን እንደሚፈጥርልኝ፣ ልጆቼ ግቡና ተኝ ያለው ሰራው እሱ

አንተ ትሻለኛለህ ብዬ ነው ያንተን በእናንተ ጫካ መጥቼ የተቀመጥኩት። እንዳት በላኝ ልጆችን ከልጆች አደራ እና እኔን ደግሞ ከአንተ ከና አደራ እንዳ ተስፈላለ ከዛ አደራ ፈጣሪ አደራ፣ ሰማይ ምድር ዘረጋ ፈጣሪ፣ ላንተ አደራ። ልጆች እነ ያልኩኝ ምን ያልኩኝ ሸራውን ያጠርኩኝ እማ ተኝ፣ አንቺ እኔ ጠብቃለሁ፣ አንተ ተኛ በተራ ተባለ። ልጆች የዛ አባታቸው ታማኝ ነው። ሰግደው ደግሞ ይሄዳሉ። ሴለው ደግሞ ምን እናቴ ብሶብኝ ነው ደግሞ ተስፋ ይሰጠኝና ሄዳ፣ ወይ አንተ ታውቃለህ፣ ለኔ የልጆችም አባት የልጆችም አባት የፈጠርካቸውን እኔንም የፈጠርክ አንተ፣ መላ የምታደርገኝ አንተ ታውቃለህ። እና ዝም ብላለህ። አሁን ወረዳዎች ይመጣሉ ይመጣል ነው ወይ እኔ ምን ሆነሽ ነው ወገኔ ልጆች ወገኔ ዘመዴ ልጆች ሰጥቶኝ ነበር ፈጣሪ። ልጆችን መሰብሰቢያ ና ልጆችን ማበላ ግራ ገባኝ። ልጆችን መሰብሰቢያ አጣው ይላቸዋል። እንደዚያ ስላቸው እንዴት ተነሽ ማን ፈቀድልሽ ይሄ ጫካ ለመግባት ልጆች አለቀስኩ ማታ አለቅሳለሁ ቀኑ አለቅሳለሁ ጠዋት አለቅሳለሁ ይመጣል ደም ይመጣል ይሄንን ድርብስ ሳረኩታል ይሄዳሉ ማታ ሲሆን ደግሞ ሰራዋለሁ አቆማ ሰው ዘንዘን ለክ በቃ ወር ከሶስት ሆነ መቀመጥ አይቻልም ወንዝ ዳር መቀመጥ አይቻልም ልጆች የላቸውም ወይ እስኪ ተወኝስ ዘመድ

ለመላላ ነገረችው። ከዛ በነጋት እስከሚመጣ ቤት ፈለገ ሁለት ሺ አምስት መቶ ብር ከዛ ፈለገ መታ የስድስት ወር ከፈለች

እቺ ግን ሴት አንቺ ወንድ ሳትሆን ተጫቃች የት ይሄዳል? ጨርቄን ጥዬ ወደ ቴ መሄድ ይችላል? ለምን ልጆቻቸው አባታቸው ስጠላቸው ልጆችን የሰራ ክፉ ቀን ገጠመውና ጓደኛ መጥፎ አበላሽቶ አጥቀረብኝ እኔስ ልጆችን ከጣልኳቸው ካበትኩኝ ለምን ብዬ ፈጣሪን እስካለ ድረስ ልጆችን ለማበረት አንተ አግዘኝ ያልኩኝ ወገቤን አስሬ ልጆችን ለማሳደግ መጣር አለብኝ እንጂ እኔ ጨርቄን ጥዬ ለምን ያልን መብቴ ነው። ይሄ ራሱ ሁሉ ከሆዴ ከወጣ ራሱ ማለት ነው። ጠይቄ እንኳን በላገኝ እንኳን ምሳሌ ከሆዴ ከወጣ እራሱ ይሄን ሁሉ ብሶት ነው ይላለው። የሰው ሆት ሻንጣ ሆኖ ዚፕ ኑሮት የሰው ፊት ተከፍቶ ቢታኝ ኑሮ የኛን ሆት፣ የኛን ብሶት፣ የኛን ክፋት ያቀው ይችላል ከሴትዮ ሴትዮ ቡንቡ ያፈልጋችሁ ሳሁን የሰራችሁ ነገር መሻ አይዞሽ ብላኝ፣ ማታ ድረስ ተቀመጣች። ምን ያለች ሄደች። ሲኖራት ሰርታ ስታመጣልኝ ጥሩ ራት ትበላ። ሲኖራት ቤት እሷም ደግሞ ቤቷን ሽጣ ወደ አሻ ሜዳ ሄደች። ቻው ብላኝ ሰርታ ሆነ የስድስት ወር ከፍላለች ያለበጣምሰናትእድሜ ስ ከዛ ጫካ ልጆች የሳይበሉ ኖርኩና ወጣ። ከዛ ከወጣሁ በኋላ ደግሞ አመት ቁጭ አልኩኝ በዛ ቤት ስድስት ወር እሷ ከፈለች። ከዛ በኋላ ደግሞ ራሴ በቃ ይሄ ይሄ ነገር ግን ሳ ያለ የተሸከምኩኝ አምሳ አምሳ ብር ያንን ለልጆቼ ከሰል ልጆች እንጀራ ይበሉ ይበቃል ብቻ ይበቃል። ከዛ እንደዛ አመት ቁጭ ካልኩ በኋላ አሁን ቤታችኛዋ አሁን ሴትዮ ግፍ ቤቱን ልቀቂ አለኝ። ሰውየው ቤቱን ልቀቂ ሲለኝ፣ ወይኔ ቤቱን የት ልሂድ? እሱ አንድ ሚስቱ ገና እርጉዝ ናት። ለእሷ ገና ልደብ ናት። ልጄ ቤት እጠርጋለሁ፣ እኔ ቤት እጠርጋለሁ

ልጅ ካለሽ አንቺ እኮ ሌላ ቀን ነው ወይ? የእኔ የከፋኝ ጠዋት ከፋት ጠዋት እነዚህ ልጆች ብቸኛ እንደዛ፣ ነገም ሌላ ሰው ስንቱ ልጅ ተው በአሁን ነው ቦታ ልጅ አለሻል ማከራሽል ከዛ እንደዛ ሲሆን፣ እኔ መረረኝ። እቃ ያውጡ እዚህ ጣል። ሁለተኛ ጊዜ ሁለተኛ ሁለተኛ ጊዜ አሁን እንደዛ ሲሆን፣ እሺ ወይ ፈጣሪ፣ ፈተና መቀበል አለብኝ የለብኝ አለብኝ። ምን ማድረግ አለብኝ? ሌላ ቦታ ሄጄ ልፈልግ። በቃ አልሆነም

አሁን ክፋቴ አውጭቼም አልተናገርኩም ነበር፣ እስከዛሬ ለፈጣሪ እንጂ ለሰው አልተናገርኩም። ውስጤ የሚያውቁ ግን የሚያውቁ ሰዎች ግን አሉ። እንደዛ እያልኩኝ ልክ ቀን ቀን ዳቦ ገዛና ዳቦ ገዝቼ ውሃ ገዛና ጥላ ቦታ የት

እነሱን ከዚህ ጋር እያሳደኩ ጠዋት ቦርሳቸውን ሰጥቼ ትምህርት ሸኝና ደግሞ ትምህርታቸው ይሄዳሉ። ዳቦ ገዝቼ ትልቁ ዳቦ ይገዛል፣ ያድራሉ። እኔ በቃ እነዚህ ከኔ ጋር ያሉትን ቦርሳዎች እሱ ያቅልናል።